የተወደዳችሁ ደጃሾ ሚዲያ ቤተሰቦች ዛሬ አንድ አጭር አስደናቂ የሆነ ታሪክ ይዤላችሁ መጥቻለሁ። ወደ ታሪክ ከመግባታችን በፊት ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ፣ እንዲሁም ቪዲዮን ላይክ አድርጋችሁ እንደተጀምሩ ጋብዛችኋል። ወደ አጭር ታሪኬ ልግባ። የወላይታ ተወላጅ የሆነው ስለ እሱ ብዙ መባል እያለበት ያልተባለለት ከግብጽ ካይሮ እስከ አዲስ አበባ ኢትዮጵያ ብዙ ታሪክ አንጥፎ ስላለፈው ስለ ሚናሴ ለማ ስንቶቻችሁ ናቸው የምታውቁት? አቶ ሚናሴ ለማ በጃኖ ጊዜ ማንም ሰው ያልነበረው የትምህርት ደረጃ የነበረው ኢትዮጵያዊም ነበር። የሚናሴ አባት ለማ በስደት በሄደበት ነው፣ በግብፅ ምድር በካይሮ ከተማ እየተወለደው በእናቱም በአባቱም የወላይታ ብሔር ተወላጅ የሆነው ሚናሴ ከአባቱ በርካታ የውርስ ሀብት ነበረው። ሚናሴ ግን ለኢትዮጵያ የነበረው ትልቅ ፍቅር የካይሮን ከተማ ውበት ሳያማለው ወደ ኢትዮጵያ በበረሃ አድርጎ መምጣትን እስኪወስን አድርሶታል። በአንድ ወቅት ጃንሆይ በግብፅ ነበሩ። ከንጉሱ ጋርም ከነበሩት ከስድስት ሌላ ስደተኞቹ ጋር ሁሉንም ነገር በመተው ወደ ኢትዮጵያ በጎጃም አድርጎ የገባው ሚናሴ በነበረው ነገር ታይቶ ከንጉሱ እምነት አገኘ። በሰለጠነ መንገድ በተማረበት የሚወዳትን ሀገሩን ማገልገል ህልሙ የነበረው ሚናሴ በመጀመሪያ የንጉስ ጄነራል ኦዲተር በመሆን ተሾመ። በዚያም ዘርፍ አሪፍ ውጤት አሳይቶ መስሪያ ቤቱንም በጠንካራ ዘመናዊ መልኩ ካቆመ በኋላ አቶ ሚናሴ የብሔራዊ ባንክ ገዢ በመሆን የሁለተኛ ሹመታቸውን አገኙ። በዛ ወቅት የብሔራዊ ባንክ ገዢ ማለት አለ ከተባለ ሥልጣን ውስጥ የሚመደብና በዋነኛነትም ከእምነት ጋር እየተያዘ ቦታም ነበር። አቶ ሚናሴ በአባቱ በጣም ባለጠጋ የሚባል በተወለደበት አገሩ በካይሮ ዘመናዊ ሆቴልና ህንፃዎች ያሉት ወጣትም ነበር። የኢትዮጵያ ብሔራዊ ባንክ የመጀመሪያ ኢትዮጵያዊ ገዢ በመሆን ስራውን ቀጠለበት። መጀመሪያ የኢትዮጵያ ብሔራዊ ባንክ ገዢው የስራ ጊዜያቸውን እንመልከት። ሚናሴ የኢትዮጵያ መልእክተኛና የፋይናንስ ባለሙያም ጭምር ነበሩ። የኢትዮጵያ አፍ እየተባለም የሚጠሩ የተወለዱት ግብጽ በመሆኑ ምክንያት እንግሊዝኛን፣ አረበኛንና ፈረንሳይኛን አቀላጥፎ የሚናገሩት ሚናሴ ኢትዮጵያን በውጭ ሀገራት የኢትዮጵያ መልእክተኛ በመሆን በርካታ ዓመታትን አገልግሏል። ይህም ማለት በዚያን ዘመን የንጉሠ ነገሥት የሆኑትን የኃይለስላሴ አፍ በመሆን ነው። በየሀገሪቱ በመሄድ ስናገረ ነበሩት ማለት ነው። በተለይ በዛን ዘመን እንብዛም ያልተዘረጋውን ዲፕሎማሲያዊ ግንኙነቶችን በማስተካከል ኢትዮጵያ ከአረብ ሀገራት ጋር ያላትን የተጠናከረ አንድነትን እንዲፈጠር ጉልህ ሚናም ተጫውቷል። አረብ ብቻም ሳይሆን ሀገሪቷ ከውጭ ሀገር ጋር ያላትን ግንኙነትና ከሀገር ጋር ያላትን ግንኙነት በማጠናከር የኢኮኖሚም ለውጥ በመምጣት የበኩሉን ያደረገ ታላቅም ሰው ነው። ይህንን ጉዳይ ከጃኖ ያፍ ሲመሰገንና አድናቆትን እንዲያገኝ ካደረጋቸው ጉዳዮች በዋናነት የሚጠቀሱም ይህ ጉዳይ ነበር። ለአብነት ኃይል በኢኮኖሚ ረገድ ለውጥ አምጥቷል ተብሎ ከሚታሰቡ ድርጅቶች ውስጥ የኢትዮጵያ አየር መንገድ ፋብሪካዎችንና ሂልተን ሆቴሎችም ይገኙበታል። አቶ ሚናሴ የኢትዮጵያ ብሔራዊ ባንክ መሰረት የጣሉ አማካሪ፣ ጠንካራ መሪና አለቃም ነበሩ። አቶ ሚናሴ በአለቃነት ዘመናቸው ከሁሉም ሰራተኛ ጋር በጣም ተግባቢ ነበሩም ይባላል። ከስልጣናቸው ባሻገር አቶ ሚናሴ በጣም ባለጠጋ ነበሩ። የሀብታቸው መሰረት ከአባታቸው የወረሱት ውርስ ነው። እዚሁም አዲስ አበባ በስማቸው ፎቅ እንደነበሩ ብዙ ሰዎች በቅርበት የሚያስታውሱት ታሪክ ነው። ፋይናንስ ከመሆኑ አንጻር አዋጭ የሆኑትን ስራዎችን ይሰራም ነበር ይባላል። በግምት የአሁኑ መክሲኮ አካባቢ የእቃ መሸጫ ሱቅ ነበራቸውም ይባላል ይህንን ሁሉ ሀብትና ይህን ሁሉ ድርጅት ያደረጉት በካይሮ የነበራቸውን ህንፃ በመሸጥ በሚወዷት ሀገር ለመኖር በማሰባቸው ያፈራቸውን ሀብት እንደሆነ ሁሉም ሰው የሚያውቀው ሀቅም ነበር ነገር ግን ይቺ ሀገር ከወትሮም ወርቅ ላበደራት ጠጠርናውና መልሷ ለሚናስም ቢሆን የተመቻቸች አልነበረችም የተለያየ ኩባንያዎችን በመክፈት ሀገርን ለማገልገል ያሰባት ሀገር ለእርሱ ግን እስር ደገሰችለት። ጊዜው ኃይለሥላሴ ተፈናቅለው የደርግ አገዛዝ እየገባበት ስለነበር እርሶም የኃይለሥላሴ ባለስልጣናት ጋር ቶሪያይ በጨለማ በደርግ እስር ቤት ታስሮም ነበር። አብሮት በእንግሊዝ ሀገር የተማሩት ጓደኞቹም ሳይቀር በደርግ እስር ቤት ተደብድቦ ሲሞቱ በተአምር ተርፎም ነበር ከሰባት ወር እስር በኋላ የደርግ መንግስት ይህንን ሁሉ ሀብት ከየት አመጣህ በማለት ጠየቁት እሱም ኢትዮጵያ ሲመጣ ሀብታም ነበርኩኝ ንብረቶችንም ሳስገባ ሁሉንም ለመንግስት የሚገባውን ቀረጥ ቀርጬ ያለው በማለት መለሰ ቢሆንም ግን ደርግ መንግስት ያላቸውን ፎቃቸውንና ገንዘባቸውን በሙሉ ቀሟቸው። ስለ ስራቸውና ስለ ታማኝነታቸው ቅርባቸው የነበሩ የብሔራዊ ባንክ ምክትል አስተዳዳሪ የነበሩ አቶ ለገሰ ሞታ ሲናገሩ በስሜታዊነት ነበሩ ከእስር ቤት ከወጡ በኋላ በቤታቸው ተገኝቼ ነው ይህንን ጽሁፍ እየጻፍኩትም ስል የአይንም ማኝነታቸውንም ይገልጻሉ። የዚህ ታላቅ ሰው የወላይታ ተወላጅ የሆነው የአቶ ሚናሴ ፍጻሜም ይህንን ይመስላል። አቶ ሚናሴም የአንዲት ሴት ልጅና የአንድ ወንድ ልጅ አባት ሲሆን ከዛሬ ሰባት ዓመት በፊት በሚኖርበት በአሜሪካን ሀገር ሞቶ እዛው አሜሪካን ተቀብሯል። ውዴ የተወደዳችሁ የጃሾ ሚዲያ ቤተሰቦች ይህ መረጃ እንደተመቻችሁ አልጠራጠርም። መረጃው ከተመቻችሁ ቪዲዮውን ላይክ በማድረግ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ እንዲሁም እንደዚህ አይነት ትኩስ መረጃ እንደርሳችሁ ደውል ምልክቷን አብርታችሁ ጠብቁ። ደግሞ በኮሜንት ሴክሽን ላይ እንዲሰራላችሁ የምትፈልጉን ባለታሪክ ስም ጠቅሳችሁ እናንተን ብዙ ላይክ ያገኘውን ኮሜንት እንሰራላችሁ ይሆናል። ይህ ጃሾ ሚዲያ ነው።